እንዴት እንዲህ አይነት መዳፈር ኬት አባቷን ያመጣችሁ ብስብስ ማለት ነው። ምንድን ይደገም ጉራጌ እናቱ ሞታ ቀብሮ ሲመለስ ሱቅ ከፍቶ ይሰራል ብላ ቁጭ ሀው ካም ነው የጉራጌ ማህበረሰብ በዚህ መልኩ የምትግማማው እከካም ስለ ጉራጌ ለቅሶ ካላወቀች ከጉራጌ ጋር የሚኖሩት እኛ እንኳን ያልኖሩ መጥተው ስለ ጉራጌ ማውራት ይችላሉ እንዴ? ጉራጌ እኮ አማራ እኮ ነው። ምንድን ነው አንድ ነው። ባህሉም ሁሉ ነገሩም አንድ ነው። ቀልጃለሽ እንዲ ጉራጌ ኮር ለይኩ ይሄ መርጫ አማራን ህዝብ ነው የደፈሩት አማራንም ጭምር ነው እንጂ የደፈረችው እቺ ግማታ። አዎ እንደ ጉራጌ አማራ ነው። ማነው ጉራጌ አማራ እንደሆነ አንቺን በስነ ስርዓት ታውቂያለሽ ሮሚ? አውቃለሁ። የአንድ የሳንቲም ግልባጭ በለው አንድ አይነት ነው እቺ አንድ አይነት በቃ ምንም ግልባጭ የለም አንድ አይነት ነው። እንዴት እናቱን ቀብሮ የሰው ልጅ በየትኛውም ዓለም ላይ እነ እንትናማ ገበያ ሱቅ አይከፍትም። ታውቂያለሽ? አረ እግዚአብሔርን ጆከር፣ እኔ የጉራጌ ለቅሶ ባሳየ፣ እግዚአብሔርን ከሩቅ ያቆይ ነው። ጉራጌ አማራ ነው እያልኩሽ እኮ ነው። እንዴት ባሳይህ የምትይኝ ራሳቸውን በጅራፍ እየደበደቡ እናት ስትሞት እንኳን እንዴት እንደሚያለቅሱ እኔ የጉራጌ ለቅሶ አለኝ። አጎቴ ሞቷለኝ ምናለኝ፣ እፖስተዋለሁ። አርባ ቀን ፀጉር ተላቅጠው ጥቁር። እኔ አጎቶቼን ሳያቸው፣ ኧረ በእግዚአብሔር በእናታቸው አታክሩ። ጥቁር ካፖርት ጥቁር አድርገው ጥላሸት መስለው እንኳ እንዴት እንደሚያሳዝኑ እንዴት እንደ እንኳን እናታቸውን ቀብረው እናት ሽልቅ መራት። ሀቢባ አባት ሽልቅ መራቸው። እናትሽ ድንጋይ ትብላ። ያንቺ አባት እናቱን ቀብሮ እሱ ከፍቶ ሊሆን ይችላል። አንቺ ብስብሴ በሰበሽ ቦርኮ እከካ ኬት አባሻ አምጥቶ ነው? አንቺ ዝንጀሮ ይመሰልሽ። ያ ጎንደሬ በምን ተታለ ነው አንቺን ያገባው? እከካ ዝንጀሮ እኮ ነው የምትመስለው። ጆከር ከዝንጀሮ እኮ ምንም አፍንጫ የው ምንም እኮ አፍንጫ ተብሎ ካልተሳለ አፍንጫ ይ አይኗን ው ጩልጩል አይን በግድ እኮ በኩል በምናምን በስንት መከራ የሚነሳ አይን አይንን ያላት ፀጉሯን ው ቁርንድድ ቆማ አልጋ ስር ትገባለች። ይቺ ታዲያ ምን የሴት ወግ የሚባል እኮ የላትም። ይሄ ምስኪን የሆነ ሙጠሙጣ አሰርታ ነው እንጂ ቁመቷ መለሎና ትባላለች፣ ረጅም ትባላለች። የብረት አልጋ ስር ቆማ ነው የምትገባው። ይሄ የአሁኑ በእንጨት የተሰራው ፋሚሊ ዝቅ ስላለ ቆማ ቆማ ነበር አልጋ የምታጸዳው። የአልጋ ስር ገብታ ይቺ ብስብስ ኩሩሩ ማለት ነው ቀማላ ኩሩሩ እንዴ ምን መጠመጥ እንዳረገችበት ይሄ ምስኪን። ጎንደር ያግብቷ ቁጭ ብሎ እግዚአብሔር ኮኖ፣ ልጆቿ ወጣቸው በሱ ወጡ። በሷ ብትወጡ እኮ ጅብ ዘንጦ ነው ዝንጀሮ ዘንጦ አከካ። ደግነቱ ልጆቹ አምልጠዋል። እንዴ ውሻ በጨው እኮ አይቀምሳትም። ምን ትመስላለች? ይሄን ነገር አይደለም ለጉራጌ በዚህ ሰሞን ይቅርታ መጠየቅ አለባቸው። ይቅርታ መጠየቁ መላው መላው ብሄር ብሄረሰብን ነው የተዳፈረችው። ይሄ ነው በቃ። ፍምስና ሲገኝ ስህተት ትሰራለ። ትክክለሽ ሮሚዬ አንቺ። ሁሌም እውቅና ሲያገኙ እየገሙ ይመጣሉ። እግዚአብሔር እንዴት ነው ሰውነቱን ቀብሮ፣ ምን ያክል የማህበረሰብ ጥላቻ የምን ያክል ኢትዮጵያዊነትን ጥላቻ ነው። በተለይ ጉራጌና ጉራጌና ማለት አንድ ነው። ሃይማኖቷን ታሰድባለች። ግራ የገባት እኮ ነገር ናት። ማን አባይ ስለሆንሽ ነው ጉራጌኔ መናገር ሞራል። እናትሽ ድንጋይ በላች ማለት ወተሽ። ቅርታ ካልጠየቅሽ መቤቴን ድፍን ጉራጌ ከዝንጀሮ ጋር ፎቶሽን አቀናብሮ አስፖስትልሻለሁ። ጉራጌ አትንኪ እንጂ ከነካሹ አንበሳ አንበሳ የመሰሉ ጉራጌ አስወጣልሻለሁ። ጉራጌ ምን አይነት እንደሆነ አሳይሻለሁ አሳይሻለሁ። አንቺ ብስ ብስ ትላሜ የተላሽ ሰቅለናት ሰቅለናት እኛ ምንና ቅላሃለ ቪዲዮ በምን ተነስቶ ነው? ስለ ስለ ፈረንጇ ማን ነው የምትባለው? በቀደም በተነሳው እኔ አውቄ ዘር እንዳይነሳ፣ ተው። በዘር አይደለም፣ እናትየው ዘረኛ አይደለችም፣ ልጁም እንደዚህ አይደለም። ፍቅር ነው። ትግሬና አማራ እኮ ይገባ። ዘር አትጥሪ። እኔ ቤት ሮማን ዘር አይጠራም። ይሄ ዘር እየጠሮ አይደለም፣ አንዱ ከፍ አንድ ዝቅ ያረኩ አይደለም፣ ዘር እየጠሩ አይደለም አልኳት። ኦኬ ዘር የማይጠራ ከሆነ ቤት ጉራጌን በዚህ መልኩ የጉራጌናት እናት እናቱ ሞታ ሱቅ ከፍታል ብላ የመናገር ሞራል ከታባቷና ያመጣችሁቺ ሸርሙጣይ ሸርሙጣ ልጅ ከካሜ ከካም ልጅ እውነት፣ በጣም ነው የምታሳፍረው ሮሚ በጣም ነው እንዴ። የጉራጌ እናት ጉራጌ ሚስቱን ቀብሮ ከሰዓት ሆስፒታል፣ እንትን ስራ ነው የሚሄደው። ጉራጌ ሰርግ አግብቶ ከሰዓት ስራ ሱቁ ነው የሚከፍተው። ይሄን ያክል የጉራጌ ሕዝብ ልክ ስግብግብ እንደሆነ ገንዘብ ወዳጅ እንደሆነ ጀስት በቃ ልክ ምንም አይነት የሆነ በአጠቃላይ የጉራጌ ካልቸርን የማይመጥን ጉራጌን ማህበረሰብን የማይመጥን ንግግር ነው የተናገረችው። የእውነት በጣም ይቅርታ ልትጠይቅ የይቅርታ ቪዲዮ መስራት መቻል አለበት። እኔ እዚህ ጋር ሮሚ ቤት ሁለት ሺህ ሰው እዚህ ጋር አላችሁ። ማናችሁም የጉራጌ ማህበረሰብ ስግብግብ ማህበረሰብ አይደለም። እኛ እንደ ጉራጌ ምናልባት እንጋጭ፣ ልንጣላ እርስ በርስ ልንባለ እንችላል። እንደ ጉራጌ ግን ስንቆም ነብሮች ነን። ነብሮች። ጉራጌነታችን ደግሞ ሲነካ አንወድም። የጉራጌ ማህበረሰብ ማለት ለቅሶም፣ ሰርግም ስርዓት አለው። አንድ የጉራጌ እናት ባሏም ይሁን ልጇም ይሁን በየትኛው አጋጣሚ ለቅሶ ቢኖርባት በጉራጌ ባህል እጅግ በጣም እንዳያስወርዱኝ፣ ሮሚ ሶሬሳ፣ የጉራጌ ማህበረሰብ ከፍተኛ የሆነ አይቀደም ሰአት ነው ማህበረሰብ። እንደገና ሪኩዌስት ልኬ አስወረዱኝ። መጀመሪያ ነው። ዶወሪ ማንም አይልም ማንም ይሄ ማህበረሰባችን እኛ፣ አንድ እንኳን አይደለም ሰውን የሚያክል የአላህን ፍጡር ይቅርና ከብት እንኳን ቤታችን ውስጥ ከሞተ እንስሳ አይደለም ጥጃ ከሞተች እንኳን ጎረቤት ወይም የሩቅ ሰው እንኳን መቶ ካልጠየቀ አልጠየቁኝም ብሎ የሚያኮርፍ በሽማግሌ የሚታረቅ ማህበረሰብ ነው። በእንስሳ ደረጃ እንኳን እጅግ በጣም ልባችን የሚያዝን ማህበረሰቦች ነው። አይደለም ሰውን የሚያክል ነገር ቀብረን ከሰዓት ስራ የሚከፍቱ ይቅርና አንድ እናት ልጇም ይሁን ባሏ ቢሞት አንድ ሴት ልጅ ባሏ ቢሞትባት ሙስሊም ከሆነች በአመት አረፋ እንኳን ቤቷ የባህላዊ የተሰሩ እቃዎች እንኳን አታነጥፍም። ሀዘን ውስጧ ሀዘን ነው የሚሰብራት። ኦርቶዶክስን ብትሆን አመት ሙሉ ከላይዋ ላይ ጥቁር ልብስ አይወርድም። ይሄን ያክል ነን። እኛ ሶስት ወር ለቅሶ ቤት፣ ሶስት ወር እናት ለቅሶ ትቀመጣለች፣ ሚስትም ይሁን ባል